የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰላምታችን በያላችሁበት ይረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያ የአማራ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሸዋ የተለያዩ ከተሞች መግባታቸው የታወቀ ሲሆን በወሎ ቀጠና ደግሞ አገዛዙ የከባድ መሳሪያ ድብደባ እያደረገ ይገኛል ተብሏል። በወልዲያ ከተማ ያለውን ወቅታዊ ሁኔታ በተመለከተ ኢትዮኒስ ነዋሪዎችን አናግራለች። በዝርዝር እንመለከታለን። በትግራይ ክልል ከተሞች በሬክተር ስኬል እስከ 5.6 የተመዘገበ የመሬት መንቀጥቀጥ መከሰቱ ተሰማ። የጀርመኑ የስነ ምድር ሳይንስ የጥናት ማዕከል ትላንት ቅዳሜ ጥቅምት 1 2018 ዓ ም በአካባቢው ሰዓት አቆጣጠር ምሽት አንድ ሰዓት ላይ የመሬት መቀጥቀጥ ጀምሯል ብሏን። በዝርዝር እንመለከተዋለን። በኢትዮጵያ ያለው የድህነት ምጣኔ በ2025 ወደ 43 በመቶ ከፍ ሊል እንደሚችል የዓለም ባንክ አስታወቀም። የዓለም ባንክ የኢትዮጵያ የድህነት ምጣኔ የሀብት ፍታዊ ሰነድ ላይ ኢትዮጵያ ባላት ሁለት አስርተ ዓመታት የዓለም ባንክ የድህነት ምጣኔ ሀብት ፍትሐዊነት ሰነድ ላይ ኢትዮጵያ ባለፉት ሁለት አስርተ ዓመታት ድህነትን ለመቀነስ መሠረታዊ ስኬቶች ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮም ሁኔታ ላይ ከፍተኛ ተጽዕኖ አሳድሯል ብሏል። በገጠሬውና በከተማው መካከል፣ በሀብታሙና በዳዋ መካከል የመንግስት አገልግሎት እንኳን ለማግኘት ልዩነቶች አሉ ነው ያለው። በዝርዝር እንመለከታለን። በመቶ ሺዎች የሚቆጠሩ እስራኤላውያን በቴላቪቭ አደባባይ በመውጣት የአሜሪካ ፕሬዚዳንት ዶናልድ ትራምፕን አመስግነዋል። በሌላ በኩል ግብፅ ጦርነቱን ሊያቆም ይችላል የተባለውን ስምምነት ከፍጻሜ ለማድረስ ሰኞ ዕለት ጉባኤ እንደምታካሄድ አስታውቃለችም። ትራምፕን ጨምሮ ከሀያ በላይ መሪዎች በሻርም አል ሼክ የተዘጋጀውን ጉባኤ ላይ እንደሚሳተፉ የግብፅ መንግስት ቃል አቀባይም ይፋ አድርጓል። የሊቢያ ባለስልጣናት ባለፉት ሁለት ሳምንታት ብቻ በሀገሪቱ ምዕራባዊ ዳርቻ 61 ስደተኞች አስክሬን ተገኝቷን አሉ። በሊቢያ ጤና ሚኒስቴር ስር የሚተዳደረው ድንገተኛ ሕክምና ድጋፍ ማዕከል አስክሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ከዙ ወር አስከራስ ልጃር ባሉት አካባቢዎች ነው ብሏል። አብራችሁን ስትቆዩ እነዚህና ሌሎችን በዝርዝር ትሰማላችሁ። መልካም ቆይታ ያውላችሁም። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሸዋ የተለያዩ ከተሞች መግባታቸው የተሰማ ሲሆን በወሎ ቀጠና ደግሞ ያገዛዙ የከባድ መሳሪያ ድብደባ እያደረገ ይገኛል። በወልዲያ ከተማ ያለውን ወቅታዊ ሁኔታ በተመለከተ ሚቲዮኒስ ነዋሪዎችን አናግራለች። የፋኖ ኃይሎች በክልሉ ሰሜን ሸዋ ዞን በሚገኙ ሁለት ከተሞች መግባታቸውን ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነውዝ ከሌል ጀምሮ መንዝ ጊሸ ራቢት ከተማ መቆጣጠሩን አስታውቋል። በተመሳሳ ሳይ አፋድሿ ጠቅላይ ግዛት ከትላንት ጀምሮ የሲያ ደብር ከተማን ተቆጣጥረናል ብሏል። በዞኑ መራ ቤት የቀጠና የፋኖ ኃይሎች ከአገዛዝ ጦር አንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ጋር ከፍተኛ ውጊያ እያደረጉ መሆናቸውን ነው አክሎ ያስታወቁትም ጥቅምት አንድ 2018 ዓ ምት ከጠዋት ሁለት ሰዓት ጀምሮ ከሬማ ከተማ በስተምዕራብ በኩል በሚገኙ ቢራባም መጀት እና አላቦ የተባሉ አካባቢዎች በቀጠለ ውጊያ ድል አስመዝግበናል ሲሉ የፋኖ ኃይሎች አስታውቋል። በአገዛዝ በኩል የአየር ወለድና ኮማንዶ ክፍለ ጦር አመራሮች እንዲመሩት በተደረገው በዚህ ውጊያ የፋኖ ተዋጊዎች በጨበጣ ጭምር እያደረጉት በሚገኙት ውጊያ የአገዛዝ ጦር ላይ ከፍተኛ ኪሳራ አድርሰንበታል ብሏል። ፋኖ ከሬማ ከተማ በሰሜን አቅጣጫ አዝማ ኢጎቪያና ሸፈሬ እምባ የተባሉ አካባቢዎች ድል አድርጓል ሲሉ ነው የፋኖ የመረጃ ምንጮች የተናገሩት። በውጊያው ለጊዜው ቁጥራቸው ያልታወቀ የአገዛዝ ጦር ማረኩን የፋኖ የመረጃ ምንጮች አክለው ተናግሯል። በተያያዘም ከሸዋረቢት ከተማ ቅርብ ርቀት አስፋቸው የተባለ አካባቢ የፋኖ ኃይሎች በከፈቱት የደፈጣ ውጊያ የአገዛዝ ጦር አባላት ስርዓት ላይ ከፍተኛ ጉዳት መረሱንም የአካባቢ መረጃ ምንጮች ገልጸዋል። በሌላ በኩል በወሎ ቀጠና በዛሬ ሁለት ቀምት 2018 የአገዛዙ ጦር የከባድ መሳሪያ ድብደባ እያደረገ ነው ሲሉ ነዋሪዎች ለኢትዮኒስ ተናግረዋል። አገዛዙ ከጠዋት ጀምሮ መርሳ ከተማን ይበር የተባለ አካባቢ ላይ መንገድ በመዝጋት ከሰዓታት በኋላ መንገዱን የከፈተ ቢሆንም ከኒኒበር ወደ አካባቢው ተራራማ አካባቢዎች ተከታታይ የከባድ መሳሪያ ድብደባ መቀጠሉን ተናግረዋል። በወልዲያ ቆቦ፣ ሀብሩ፣ አምባሰልና ጋሸና ወታደራዊ ውጥረቱ መጨመሩን የፋኑ የመረጃ ምንጮችም ለኢትዮኒስ ተናግረዋል። በተያያዘም የብልጽግና አገዛዝ ወልዲያ፣ ፍላቂት፣ መርሳ፣ ጋሸና ና ኮን ከተሞች ላይ የባለ ሶስት እግር ባጃጅ ተሽከርካሪዎች ማስቆምን ኢትዮኒስ ከነዋሪዎች አረጋግጣለች። በወልዲያ ከተደረገ ውጊያ ጀምሮ የባጃጅ እንቅስቃሴ በመከልከሉ ለትራንስፖርት ችግር ተዳርገናል ያሉት ሲቲዮን ሲያነጋግርቻቸው የከተማው ነዋሪዎች የከተማው ድባብ አስፈሪ ነው። ትራንስፖርት የለም። ኤቲኤሞች ሙሉ ተነስተዋል። ባንክ ገንዘብ ማውጣት የሚቻለው በገደብ ነው። በየቦታ የሚታየው ወታደር ነው ሲሉ የወልዲያ ከተማን ወቅታዊ ሁኔታ አስረድተዋል። በመርሳ ከተማም ተመሳሳይ ሁኔታ መኖሩን የተናገሩት ነዋሪዎች መከላከያ፣ ፖሊስና ሚኒሻ ወደ ከተማዋ ተመልሶ ከገባ ጊዜ ጀምሮ የባጃጅ ትራንስፖርት ቆሟል፣ በተለይም የሚኒሻ አባላት ወጣቶችን መንገድ ላይ ይደበድባሉ ሲል ተናግረዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ከዚህ የመሀል ሳይንት ወረዳ በተቆጣጠረበት በትላንትናው ዘመቻ አደም አሊ አባናዶ በድል ተጠናቋል። ሲል አስታውቋል። ዘመቻ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎችን አስመዝግቦ መቋጨቱ ነው። አፋባ ምስራቅ አማራ መሊክ ጊዜ አስታወቀው የፋኖ ኃይሎች በዘመቻ አደም አሊ ከመስከረም 14 2018 ጠዋት 12 ሰዓት ጀምሮ በአምስት የምስራቅ አማራ የፋኖ ኮሮች በተመሳሳይ ሰዓት የተቀናጀ ውጊያ በመክፈት በርካታ ወታ ወረዳዎችንና የከተማ አስተዳደሮችን ከመቆጣጠር ባሻገር የአገዛዙ ክፍለ ጦሮችን በመደምሰስ ከፍተኛ ቁጥር ያለው የአገዛዙ ወታደርና መሳሪያ ማረ ማስታረቃቸውን ይፋ አድርገዋል። የፋኖ ኃይሎች በዚህ ዘመቻ የህልውና ትግሉን ታሪክ አዲስ ምራፍ ውስጥ ማስገባት ተችሏል ሲሉ ነው ያስታወቁት። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ አንስቶ የድርጅታችን አፋባ ቀጠናዊ አመራሮችና ሰራዊቱ ባስመዘገበው ድል የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተዋል ሲል አፋባ ምኒልክ ህዝብ ያወጣው መግለጫ አስታውቋል። ለ18 ቀናት በዘለቀው ዘመቻ በርካታ የነፍስ ወከፍ መሳሪያ የቡድንና መካናይዝድ ጦር መሳሪያዎችን ከበርካታ ተኳሽ ጋር እንዲሁም ከሀያ በላይ ወታደራዊ ተሽከርካ ተሽከርካሪዎችን በምርኮ የተገኘበት ነው ያለ ሲሆን የአገዛዙ አምስት ክፍለ ጦሮች የተበተኑበት የውጊያ አዛዦች ጨምሮ በርካታ የጦር መኮንኖች ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት የፋኖ ስኬታማ ዘመቻ እንደነበረ በግምገማችን አረጋግጠናል ብሏል። አፋባ ምንሊክዝ ፋኖ በዘመቻው ከአገዛዙ ነፃ ባወጣቸው ወረዳዎችና ከተማ አስተዳደሮችም የህዝብ አስተዳደር መዋቅር በሰፊው እየዘርጋ መሆኑን አክሎ ይፋ አድርጓል። በትግራይ ክልል ከተሞች በሬክተር ስኬል እስከ 5.6 የተመዘገበ የመሬት መንቀጥቀጥ መከሰቱ ተዘገበ። የጀርመኑ የስነ ምድር ሳይንስ የጥናት ማዕከል ትላንት ቅዳሜ ጥቅምት 1 2018 ዓ ም በአካባቢ ሰዓት አቆጣጠር ከምሽት 1 ሰዓት 1 ደቂቃ ላይ የመሬት መንቀጥቀጡ ጀምሯል ብሏል። የአሜሪካ ጂኦሎጂካል ሰርቬይ በበኩሉ ከመቀሌ ሰሜን ምስራቅ 56 ኪሎ ሜትር ርቆ 5.2 እና 5.6 የተለኩ ሁለት እርደ መሬቶች በተከታታይ መመዝገባቸውን አስታውቋል። ይህ የመሬት መንቀጥቀጥ በትግራይና አፋር ክልሎች የተለያዩ አካባቢዎች መሰማቱን ጨምሮ ገልጿል። በትግራይ ክልል መቀለ ከተማ የሚገኘው የቢቢሲ ዘጋቢ ቅዳሜ ምሽት ሁለት ጊዜ የመሬት መንቀጥቀጥ መከሰቱና ንዝረቱ ከዚህ ቀደም ካጋጠሙ የመሬት መንቀጥቀጥ ጠንከር ብሎ የሚሰማ እንደነበረ ለቢቢሲ ሪፖርት አድርጓል። በትግራይ ለሁለት ጊዜ በ17 ደቂቃ ልዩነት ያጋጠሙ የመሬት መንቀጥቀጥ በሬክተር ስኬል 5.6 መለካቱን የጀርመን ስነ ምድር ሳይንስ ጥናት ማዕከልም ዘግቧል። የአሜሪካ ጂኦሎጂካል ሰርቬይ በበኩሉ ቅዳሜ ለዘጠኝ ሰዓት አካባቢ በሬክተር ስኬል 4.2 የተለካ ሌላ የመሬት መንቀጥቀጥ ከመቀለ በምስራቅ አቅጣጫ 47 ኪሎ ሜትር ርቀት ላይ ባለው ቦታ ላይ ደርሷል ብሏል። ቅዳሜ ምሽት ከደረሱ የመሬት መንቀጥቀጦች የመጀመሪያ የተመዘገበው ከመቀለ ከተማ 56 ኪሎ ሜትር ባለው ቦታ ላይ መሆኑንም ነው የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። የመሬት መንቀጥቀጥ ንዝረቱ በመቀለና በሌሎች የትግራይ አካባቢዎችም የተሰማ ነበረ። በትግራይ ከተሞች ባጋጠሙ የመሬት መንቀጥቀጥ የደረሰው ጉዳት ስለመኖሩ እስካሁን የተባለ ነገር የለም። የመሬት መንቀጥቀጡ የተከሰተው በ10 ኪሎ ሜትር ጥልቀት ላይ መሆኑን የገለጸው የጀርመኑ የስነምድር ጥናት ሳይንስ እን እንዲህ አይነት የመሬት መንቀጥቀጦች ለመሬት ውጫዊ አካል ቅርብ በመሆናቸው በደንብ ሊሰሙ ይችላሉ ሲል ማብራርቷል። ቮልካኖ ዲስከቨሪ በበኩሉ አምስት ነጥ አምስት የተመዘገበ ንዝረት ከውቅሮ ከተማ 23 ኪሎ ሜትር ርቀት ላይ መሰማቱን መዝግቧል። የረዳ መሬቱ ንዝረት ከውቅሮ በተጨማሪ በሻጉባኤ ዶሎ፣ በእዳጋ ሐሙስና በአዲግራት ከተሞች እንደተሰማ ምድረ ገጹ ይፋ አድርጓል። በትግራይ የመሬት መንቀጥቀጥ ሲሰማ ይህ የመጀመሪያው አይደለም። ባለፈው አመት የካቲት ወር ላይ በእነዚህ አካባቢዎች ተመሳሳይ መጠን ያለው የመሬት መንቀጥቀጥ አጋጥሞ ነበር አካባቢ የሚገኙ የኢትዮጵያ ከተሞች ለርዕደ መሬቱ የተጋለጡ መሆናቸውም ተሰምቷል። በተለይም ለትግራይ አዋሳኝ የነበሩ ቦታዎችና በአፋር ክልል ውስጥ የሚገኙት በርዕደ መሬቱ በትላንትናው ተከስቷን በተባለው መንቀጥቀጥ ጨምሮ በርካታ መኖሪያ ቤቶችና አንዳንድ ሕንፃዎች ላይ ጉዳት ደርሷል ተብሏል። በኢትዮጵያ ያለው የድህነት ምጣኔ በ2025 ወደ 43 ከፍ ይላል፣ ዓለም ባንክ። የዓለም ባንክ የድህነት ምጣኔ የሀብት ፍትሐዊነት ሰነድ ኢትዮጵያ ባለፉት ሁለት አስርተ ዓመታት ድህነትን ለመቀነስ መረሰረታዊ ስኬቶች ስታሳይ ብትቆየም የውጭና የውስጥ መሰናክሎች የዜጎች ኑሮን ላይ ከፍተኛ ተጽዕኖ ማሳደራቸውን ይፋ አድርጓል። የኮቪድ-19 ወረርሽኝ የሰሜን ኢትዮጵያ ጦርነትና የሀገራዊ ጥልቅ ምርት እድገቱን እንዳቀዘቀዘውና ና የዋጋ ንረቱን እንዳባባሰው አክሎ አስታውቋል። ብልጽግና ድህነትን ቀንሻለው ድህነትን አጥፍቻለሁ አሁን ላይ የተሻለና የበለጸገ ህዝብ አለ ቢልም የአለም ባንክ ግን ይህ ሀሰት እንደሆነና እንዲያውም የኢትዮጵያ የድህነት መጠን ወደ አርባ ሶስት መቶ በሚቀጥለው ጊዜ ከፍ እንደሚል አስታውቋል። የአገሪቱ የድህነት ምጣኔ እንደ አውሮፓውያን አቆጣጠር በ2013 ከነበረበት 33 መቶ በ2021 ወደ 39 መቶ ከፍ ማለቱን የገለጸው የአለም ባንክ ይህ መለኪያን በቀን ሶስት ዶላር በታች የሚያገኙ ዜጎች ግምት ውስጥ በማስገባት ነው ብሏል። ከኢትዮጵያውያን መካከል 37 መቶ የሚሆነው ዜጋ ከሶስት ዶላር በታች ያለው ገቢያ አለው ያለው የአለም ባንክ 38 መቶ ቢያንስ አንድ ለትምህርት የደረሰ ህጻን ትምህርት ቤት ያልገባ የቤተሰብ አባል ያላቸው ና ሀያ ስድስት መቶ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑ ገልጿል። በተመሳሳይ ስታንዳርዱን የጠበቀ የመጠጡ ሀይል የላቸው አርባ አንድ መቶ ና ስታንዳርዱን የጠበቀ የፍሳሽ አገልግሎት የላቸው ዘጠና አምስት መቶ ናቸው ኢትዮጵያን ብሏል። የዋጋ ንረት የከተማ ነዋሪውን በትልቁ በትር እያሳረፈበት መሆኑን ያስታወቀ የአለም ባንክ የገጠሩ ማህበረሰብ ከገበያው ጋር ባሉ እምብዛም ያልጠናከረ ግንኙነት የዋጋ ንረቱ እንደ ከተማው እንዳልበረታበት ያስረዳ መሰረታዊ በሆነ መንገድ የኑሮ ደረጃ በገጠሩ ማህበረሰብ ማሽቆልቆሉን የገለጸው ዓለም ባንክ ሶስት አራተኛው የሚሆነው በገጠር የሚኖሩ የአገሪቱ ሕዝብ በድህነት ውስጥ እንደሚኖር የሚያስረዳ በገጠር የኢትዮጵያ ክፍል የሰው ሀብት ልማት ዝቅተኛ መሆኑ አሳሳቢ ነው ያለው የዓለም ባንክ እንደ አውሮፓውያን አቆጣጠር በ2021 86 በመቶ የሚሆነው የገጠሩ ጎልማሳ የመጀመሪያ ደረጃ ትምህርት ያላጠናቀቀ ነው ብሏል። በአማካይ ግማሽ ከሚሆነው የገጠሩ ቤተሰብ በእያንዳንዱ ቤተሰብ ውስጥ ቢያንስ አንድ የቀነጨረ ልጅ እንዳላቸው የዓለም ባንክ መረጃ ያሳያል። ሩብ የሚሆኑ ቤተሰቦች ደግሞ የከፋ መቀንጨር ያጋጠመው ልጅ እንዳላቸው አስታውቋል። በገቢ መጠን መለያየት ምክንያት የመንግስት አገልግሎት ለማግኘት የጎላ ልዩነት መኖሩን ሲያብራራ ለአብነትም የፍሳሽና ኤሌክትሪክ አገልግሎት የተሻለ ገቢ ያላቸው 20 በመቶ ኢትዮጵያውያን ዝቅተኛ ገቢ ካላቸው 20 በመቶ ኢትዮጵያውያን የተሻለ አቅር ማስታወቅ እንዳላቸው ያስረዳል። የሀገሪቱ ሀብት በባለቤትነትና ክፍፍል የድነት መጠኑ በስፋት እንደሚያሳይ የገለጸው የዓለም ባንክ አንድ በመቶ የሚሆነው የድሃ የኢትዮጵያ ህዝብ ክፍል ብቻ መኪና፣ ማቀዝቀዣና ኮምፒውተር እንዲሁም ብስክሌት አለው ብሏል። ከአጠቃላይ ህዝቡ መካከል የድህነት ምጣኔው 15 በመቶ በከተሜ ሲሆን 45 በመቶ ደግሞ የገጠሩ ማህበረሰብ ላይ እንደሆነ ያስረዳል። በሌላ በኩል ወንዶች 39 በመቶ፣ ሴቶች 38 በመቶ፣ ከ0 እስከ 14 በመቶ እድሜ ውስጥ ያሉ 45 በመቶም ከ15 እስከ 64 በመቶ እንዲሁም 34 በመቶ እና ከ65 ዓመት በላይ ያሉት ደግሞ 27 በመቶ በድህነት ውስጥ ይኖራሉ ሲል የኢትዮጵያን ሁኔታ አስረድተዋል። በመቶዎች የሚቆጠሩ እስራኤላውያን በቴል አቪቭ አደባባይ በመውጣት የአሜሪካን ፕሬዚዳንት ዶናልድ ትራምፕን አመሰገኑ። እስራኤላውያኑ አደባባይ የወጡት በሀማስ ቁጥጥር ስር የሚገኙ ታጋቾች ከመለቀቃቸው አስቀድሞ ነው። በሌላ በኩል ገብጽ ጦርነቱ ሊያስቆም ይችላል የተባለውን ስምምነት ከፍጻሜ ለማድረስ ሰኞ እለት ጉባኤ እንደምታካሄድ አስታውቃለች። በዚህ ጉባኤም ታዲያ ትራምፕ ይገኛሉ ተብሏል። ታዲያ አደባባይ ለወጡ እስራኤላውያን ንግግር ያደረጉት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ታጋቾች ወደ ቤታቸው ይመለሳሉ ብሏል። ዊትኮፍ አክለውን በጋዛ ተኩስ እንዲቆምና ታጋቾች ወደ ቤታቸው እንዲመለሱ የሚያደርገውን ስምምነት እንዲደረስ ፕሬዚዳንት ትራምፕ በማድረጋቸውን አመስግነዋል። የፊልስጤን ባለስልጣናት ባለፉት ሁለት ቀናት ብቻ የእስራኤል ጦር አካባቢውን ለቆ መውጣቱ ተከትሎ አምስት መቶ ሺህ ነዋሪዎች ወደ ፈራረሰችው ሰሜናዊ ጋዛ መመለሳቸውን ተናግረዋል። ይህ በእንዲህ እንዳለ ግብጽ ጦርነቱን ሊያስቆም ይችላል የተባለውን ስምምነት ከፍጻሜ ለማድረስ ሰኞ እለት ጉባኤ እንደምታካሄድ አስታውቃለች። ትራምፕን ጨምሮ ከሀያ በላይ መሪዎች በሻራም ኤል ሼክ የተዘጋጀውን ጉባኤ ላይ እንደሚሳተፉ የግብፅ መንግስት ቃል አቀባይ ተናግሯል። የፈረንሳዊ ማሮል ማክሮን የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር ሰኞ ዕለት በሚጀምረው ስብሰባ ላይ ይገኛሉ ተብሏል። ትራምፕ ሰኞ ዕለት ወደ ግብጽ ከማምራታቸው በፊት እስራኤልን ይጎበኛሉም ተብሏል። ቅዳሜ ዕለት በቴል አቪቭ የተካሄደውን ትዕይንተ ህዝብ ላይ ልጃቸው ኢቫንካና አማቻቸው ጃሬድ ኩሽነር ንግግር አድርገዋል። በጋዛ የተኩስ አቁምና ታጋቾች የማስለቀቅ ስምምነት ሀማስ 48 ታጋቾች ለመልቀቅ ሰባ ሰዓታት የተሰጠው ሲሆን ይህም ሰኞ ልት ያበቃል። ከፍተኛ የአማስ ባለስልጣን የሆኑት ኦስማን ሀምዳን ለኤፍፒ እንደተናገሩት በስምምነቱ ላይ እንድትፈረመው የእኛ እስረኛ ልውውጥ ማድረግ የሚጀምረው ሰኞ ማለዳ ነው ብለዋል። እናም በዚህ ረገድ ሌላ ምንም አዲስ የተፈጠረ ነገር የለም ብለዋል። አክሎም በስፍራ የሚገኙ የአማስ ታጣቂዎች እንቅስቃሴውን መሪዎች የእስረኞች ልውውጡ የሚደረግበት ስፍራ አላሳወቁም ብለዋል። መስከረም 26216 ዓ ም የቤተሰብ አባሉ የተገደለበትና የታገተበት አቢብ ሀብሮን ለቢቢሲ በለቀቃቸውን ለማህበረሰ ለማህበረሰቡ በጣም ጠቃሚ ነው። ያለዚያ ህይወታችንን ዳግም መጀመር አንችልም ብሏል። እህቶችና ና ሁለት አማቾች የተገድሉ ሰባት የቤተሰብ አባላቶች ታግተዋል። ታላቅ እህት የልጇ የልጅ ልጇ ታግተዋል። አራት የቤል አይሪ አባላት ወይም ማህበረሰብ አባላት አስከሬን በጋዛ ነው ያለው ብሏል። በጋዛ ሐማስ በሺዎች የሚቆጠሩ ተዋጊዎችን ጠርቶ በቅርቡ እስራኤል ጦር ለቆ የሚወጣባቸውን አካባቢዎች እንዲቆጣጠሩ ማዘዙንም ቢቢሲ ምንጮችን ጠቅሶ ዘግቧል። የሊቢያ ባለስልጣናት ባለፉት ሁለት ሳምንታት ብቻ በሀገሪቱ ምዕራባዊ ዳርቻ የ61 ስደተኞች አስከሬን መገኘቱን አስታወቁም። በሊቢያ ጤና ሚኒስቴር ስር የሚተዳደረው የድንገተኛ ሕክምናና ድጋፍ ማዕከል አስከሬኖች የተገኙት በቱኒዚያ ድንበር አቅራቢያ ከዙራ አስከራስ ልጃር ባሉት አካባቢዎች ነው ብሏል። ማዕከሉ ቅዳሜ ዕለት ባወጣው መግለጫ ላይ ሁሉም አስከሬኖች የህገ ወጥ ስደተኞች ሲሆኑም የሶስት ሰዎች አስከሬን የተገኘው በሚሊታህ አስራ ሁለቱ ደግሞ በዙሀራ ነው ብሏል። ሮይተርስ የዜና ወኪል ተጨማሪ የ34 ሰዎች አስ ስደተኞች አስከሬን በዙሃራ አቡ ካማሽ ና ሚሊታ መገኘቱን ማዕከሉን ጠቅሶ ዘግቧል እስካሁን ድረስ የ12 ስደተኞች አስክሬን ሲቀበር የቀሬዎቹ ደግሞ ለምርመራ ና ማን መሆናቸውን ለመለየት ወደ አስከሬን ማቆያ ክፍል መላኩን ባለስልጣናቱ አስታውቀዋል በማዕከሉ በተረጋገጠ የፌስቡክ ገጹ ላይ ያጋራቸው ምስሎች የህክምና ቡና አባላት ከባህር ዳርቻዎች አስከሬኖች እየሰበሰቡ በነጭ ፕላስቲክ ውስጥ ሲያስቀምጡ ያሳያል ይህ አሳሳኝ ዜና የተሰማው አለም አቀፍ የስደተኞች ድርጅት መስከረም አጋማሽ ላይ ሰባ አምስት ሱዳናውያን ስደተኞች ያሳፈረች መርከብ ሊቢያ ከሊቢያ የባህር ዳርቻ ከተነሳች በኋላ በሰዓት መያያዟን የተነሳ ቢያንስ 50 ሰዎች ሞታቸውን ካስታወቀ በኋላ ነው። ሊቢያ ከአፍሪካና ና ከመካከለኛው ምስራቅ ወጥተው ወደ አውሮፓ በባህር ለማቋረጥ ለሚፈልጉ ህገወጥ ስደተኞች ቁልፍ መሸጋገሪያ ሀገር ናት ይላል ቢቢሲ። የአለም አቀፉ የስደተኞች ድርጅት በአሁኑ ወቅት በሊቢያ ከ45 ሀገራት የወጡ 900 ሺህ ስደተኞች አሉ ብሏል። እንደ አውሮፓያኑ አቆጣጠር በ2011 ጋዳፊን ከስልጣን ከተወገዱ በኋላ አንስቶ ሀገሪቱ ወደ ለየለት አለመረጋጋት ውስጥ ገብታለች። የባህር ዳርቻዎቻም የበርካታ ስደተኞች ህይወት የቀጠፈ የህገወጥ መተላለፊያ ዋና መስመር ሆኖ እያገለገለ ቀጥሏል። የተወደዳችሁእና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።